እኮ ነው የመጡ። በቃ ሳሚ ሳሚ እኮ ሳማች ምን እያላችሁ ነው? እናንተ እኮ ታረቆ። ምንሳይ እኮ ታረቆ የስ እ ኮንግራ ዛሬ ኬክ ነው። የሀይሚዬ ደግሞ ልደቱ ደርሷል። አዎ፣ ደግሞ መጅገር ለማን ይጠቅማል? መጅገር ነው ይሄ ሰውዬ እኮ የምር ሰዎች መጅገር ሰይጣን ማን

እና ወላሂ የምርና ምርሽን እኮ እንደዛ ብዬሽ ስጠይቅ ጸጉሯ እንትን ነው አሉኝ። እኔ ደሞ ጸጉሯ ነው ብዬ ፈጣሪ ከምኑም ከምኑ ብድል ዲል አድርጓታለሁ። ጸጉሯ የምር ወላሂ የማ ማለት ነው ብቻ

ምን አባቷን ሊሆን ብቻ ገርሞኛል። የእኛ ልጆች ደግሞ የጨረቃ አድናቂዎች ደግሞ እኔ እንቻ ቢዶን እንዴት ነው የሚያዩት? ግን ምንም እንደዚህ አይናቸው ግን እንደዚህ ቆርቁራቸው የሆና ነገር ምንም አይቀራም፣ ሁሉም ነገር ነው የሚያመጡ

ስዋግን ነገር እኮ አታስታውስም እኮ ነው። ዝም ብሎሽ ነው እኮ ስራ አምደሽ። አይ እጃችሁ፣ እኔ ሶስት ቦታ አራት ቦታ ከዛ ዚፑ ምንድን ነው? እሱ እሱ አየሁት እኮ ነው። ዚፑ መጀመሪያ ቦታ ነው። መጀመሪያ ለምን አስተካከለም አሁን

ልጆች የጨረቃ ፈሚሊ ከግረዝ ፈሚሊዎች በልጧል። ለምን የሆነ ነገር ሳዩ እንደዚህ ሳምጦ ለጥፎ ይሄ ምንድን ነው ይሄ? መጀመሪያ አስተካክል፣ ያው ቦታ። አይናችሁ ግን እንዴት ነው የሚታዩ? ግን አታሳልፉም፣ ሰው ነገር፣ ለምንድን ነው ሰው ተጠብቃችሁ አታሳልፉም? እኔ በነገራችን ላይ በኋላ ሸር ሲያደርጉት ነው እንጂ ማለት ነው። እሱ ሲያወራም ቆሞም ሰው ማለት ነው። ዲም የላይ ላይ ያለው ማለት ነው። ቡግ ቡግ ቡግ ይላል ባገኘው። ትክክል ነበር የማደርገው። ወላሂ ይመላችሁ በኋላ ግን መንሽን አድርገው ሲለቁታ ያለ ያስቁኛል። ምን የምር ኡንካኔን ኡንካኔን ኡንካኔን ጨረቃ ፋሚል እያሉ የምር ጽዳታቸው አይበቃም። የአድናቀስን ጽዳት በቃ የነሱም ጽዳት አይበቃም። አይደስላችሁ ግን አላ በጣም ደስ ይላል። ምን እንኳን እንጨረቃ አድናቅ ይሆናል የምር ታስቡ እኮ አስቡ። አሁን እኮ ነው አራት ቦታ አምስት ቦታ ይሆናል እንጂ በጣም ነው የሚደንቃት። የምር ከምል በላይ ነው። በጣም የጨረቃ ፈምን ከሃይሚ እና ቡራ የምትወዳቹ ይቶች ወላሂ፣ ሁላችሁ በጣም ነው የምወዳችሁ። የምር እኔ ምን ለሁለቱ ለሁለቱ ጥቅል ትልቅ ቦታ ላይ ያለ ይወለህ በጣም ነው ያወዳችኋለሁ። አከብራችኋለሁ። ደስ ይሉኛል። በጣም ግን እቺ ሸይጣን የሆነ ሴት መጥታ በመሃል፣ ወንድ ልጅ እኮ ሞኝ ነው ታውቃላችሁ አይደል? አው ወንድ ሁለታችሁ ማውራታ ወንድ ልጅ የዋህ ነው። እዝ ቦታ ነው ይሄን እናርግል እናርግ ሲላት አይሜጋ እየተደዋወለች፣ አይሜጋ እያወራች እዝ ቦታ ነው እናርግ ታው ነው ይሄን አልሰራም። ሴት ነኝ እኔ እራሴ ልቧ ይሰበራል። ምን አይነት ስሜት እንደሚሰማት ኔ ያውቃለሁ። በሌላ አይነት ወይን በውቴ አሁን አላሌሉ ውጭ ምሳ ምናምን የሚበሉበት በዛ በዛ እናርግ ብትለው እኮ ይችል እኮ ዝት ዝም ወታ ድረስ ራሱ አከሪ አይሜል እንገራችሁ ማለት ነው። ግን ደንቆሮ ናት ልንገራችሁ፣ ደንቆሮ መሀይም ማለት ነው። ደንቆሮ ምንም አታቅመው። እኛ ለተሳደብ ትመጣለ በእንግሊዘኛ። እኛ ደግሞ እንግሊዘኛ እንደሷ ባንችል፣ ሁሉም ነገር ይገባናል፣ እናቃለን። ስድየ ላይ ያለ ሰው ይ ማለት ነው። አይ ወንድ ልጅ አይሆንም። ውጭ ላይ ብራንክ እናርጋታል፣ እናረጋታለን እንደዛ አይሆንም ብትል ሴትነቷን ታስከብራለች። አሁን ግን ሴትነቷ እራሱ አራክሳ። ማነው እሷን አሁን የሚያሸታት ወንድ ወን እንዴት አለው እንዴ የሚያሸታት ማንም የለም። ሴት በሴት ላይ እንዴት ይፈርድያል? እኔ ላይ እኮ ምንም ጥፋት የለ። ጥፋት አላዩ አንድ ለራሴ ራሴኝ አቃለሁ ራሴ ምን አይነት ስሜት እንደሚሰመኝ አውቃለሁ። ሴት ሆነን በሴት ላይ መፍረድ ያስፈልገንም። አሁን ግን ደሞ ይሄን ጅል ባሏን ደሞ ትናንትና በስነ ስርዓት ነገረችልኝ የድንገት አደጋ ይላክበትና አሁን ደስተኛ ደስ እያለኝ ነው። ግን ሁላችንም ሴት ሆነን እንደ ሴት ማሰብ አለብን። ሰው አንዱ ሰው ወደሽ ደግሞ አንዱ ሰው መጥራት የለብሽም አንቺ። ሴት ሰው መውደራን ሰው መውደር ነው እንጂ ያ ሰውዬ ይወደኛል ማለት የለብሽም ደግሞ በራስሽ ጊዜ ማለት ነው። አንቺ ለሰው ግን አንቺ ለሰው መሳ ማያት አለብሽ። ፈጣሪ የሚወደዋል አላህ የሚወደዋል ሁሉም ነገር ያንን ሰው ስታይ መሳ ማያት አለብሽ። ማድያላት የለብሽም በዛ ላይ ግን ግን እነዚህ ደሞ ሰይጣን ሰዎች ሲመጡ ያሳስቱናል። አንዲ አንዲ እንጂ እኔ አሁን በነገራችን ላይ ሰው መሳደብ ምናምን አልወድም። እኔ ሰው ተመሳዴ በጥፊ ይደርግሜው ባህሬም ይወጣ ይወጣል እንግዲህ አላማ አሽፈጣ ነው። ይሄን ስድብ ጭርሽ ባልወድም ሲሳደብ ውስጤ ነው ጭርሽ የሚሰማው ያቃጥለኛል። ተተማተው ብትቆስል ይድናል፣ ስድብ ብትቆስል አይድንም። እንግዲህ እና ያለውን ነገር እራሳችን በራሳችን መተሳሰብ አለብን። ይህ ዝረከ ምግሌ ማማቶ ሊዝረከረክብ ጋር አዝረከረክችል ጀግና አይቶ የኛ ጀግና መቸም ጊዜ መቸም ጊዜ እኔ ሁለቱም ወላሂ ነው የምላችሁ፣ ሁለቱም መቸም ጊዜ አዴላልቼ ለቡርኬሮ ላይ ምንም የምልበት ነገር የለኝ። አይሜን ስወድ ቡርኬ መውደድ ያለብኝ፣ ቡርኬን ስወድ አይሜን መውደድ አለብኝ። አህ እና ይሄን መስላለላችኋለሁኝ። ቀጥ የኔ ውድ ሁለታችን አንድ አንድ ነው የምንፈልገው

አነጋገሩ እሱ አነጋገሩ፣ ሃይሚና ብሩኬ ታርቀው ታሪቆ ማጣ አሁን ያሉ ነው እሱ። አዎ ያላቀ አላል አለ ደግሞ ይሄ ቀድሮ ቀድረ ቀለል ያለቀይ ጠይ የሚያምር ቀድሮ ቀለል ያለ ማን ነበር ስሞ? እሱ እሱ ደህና ነው። ማን ማን ነው እኔ አላውቀውም። ዝሮ ስሙን አላውቀውም። እሱም ደህና ነው። ሌሎቹ ስላ አሽቃበጭ አሽካባይ ናቸው። ማርያም አንዱ ብሩክ ወገናዋለው፣ አንዱ ሃይሚ ሃይሚ ጥፋተኛ ነው፣ ብሩክ ጥፋተኛ ነው። አሽካባይ ናቸው። ሁለቱ የሚያስተካክሉ እነዚ ሁለቱ ብቻ ናቸው። ማሄድ በጣም ጨነቀኝ። ወጣሁ እኔም፣ ቪዲዮ ካየ ወዲህ ደስሳለኛን። አቦ አንቺ አንችን አልኩና፣ ሴትነቷን ስታስከብር ደስ ይልሻል። እንኩሮ የሆነ ሴት ቡቡ ቡቡ ትላለች የራሷን ፍቅረኛ ሳምራ በያዘች፣ እዛ አራት ዓመት ያፈቅረችውን ፍቅረኛ መታባ አደባባይ። ሴት ህይወት ማውጣት ማለት ከባድ ነው። አንዴ ደረጃ ለሳችን አስካካ የሰው ለየሳው ህይወት ጣልቃ ገባ፣ ጥሩ አይደለም፣ ጥሩ አይደለም። ወላሂ ጥሩ አይደለም፣ ጥሩ አይደለም። እንደገና ደግሞ አሁን በችግርሽም ጠምቶሽም በስደታም ላይ ሆነን ብዙ ነገር አሳልፈን ስናበቃ ግጭት የመጣላታ እሱ እንደዚህ ነው፣ እሱ እንደዛ ክኬ ይሄ እንደዚህ ነው፣ ይሄ ማስጠለይ ሴት ነው፣ ይሄው ባለጌ ነው ማለት የለብሽም። በስነ ስርዓት የምትነጋገረውን ነገር ተነጋግረሽ ምን ምን አለኝ መሰለሽ፣ እኔ መጀመሪያ እንደ አስጠላችኝ ማለት ነው። አራት አመት ሙሉ ተሱ ጋር አክኬ አክኬ ያለችው ለወንድ ለውን ልጅ ይገባል ነው አይገባም። እንኳን አፍቅራው ወዲያው እኮ ነው የኖረችው አይደል እንዴ? ይሄ ይሷ አወራ በጣም አስጠላ። ይሄ በጣም የምትዘጋው ከምንም በላይ አፍቅራው የኔ ፍቅር የኔ ወዲ ብላ የኖረችለት ልታገባ ያለችውን ሰው በሚዲያም ምን በውስጥ አሁን አሁን አንድ ልጅቷ ድምጽ ላከች ነበረ። ምንድነው ያላች? ማነው ዳኒና መጀመረ እዛ ጋር ጠብቀ እነሱ ብር ከፍሎ ነው ምናምን ያለች። አይ ውሸት ነው ተይብን። በየአውርች ነበረ ትላንትና፣ ዳረ ደውዬ አዲስ አበባ ከዳኒና ማለት ነው ሱሱም እት በላ ቅርብ ጎደኛናት። ከዛ አይ ዳኒና ማለት ዳኒና ሱሱ ምንም አልጣሉም። ማነታል ትላንትና ሻይ ቡና ምናምን አስ በዚ ኢትዮጵያ ሰባት ሰዓት ኢትዮጵያ ሰባሳ ታኩል ምናምን እራት በሎ እየወጡ ነው እነሱ ምንም አዳሉም። ግን ከውጭ ጋር እንደዚህ ነገር ክፍተት አይቶ ብር ከፍሎ ነው ቡራና ሀይሜ ማለየት፣ እናን እንወዳለን። እነሱ ቡራ ሌላ ሰው ያዙ ሀይሜ ደግሞ ሌላ ሰው እንደምንም ብር እንከፍላለን እነሱ

አንድ ቀን ገባህ አታክራም አገባህ አያሽብራህም። በአሁኑ ሰዓት ከዛ አይደል እቺ እንደዚህ እያለ አለ። ኧረ በእናታችን እንደዚህ ምንም አይዳርግ። እነሱ ስጣሉ ምናምን ገባኝ። እኔ ከማንም ሸዳራላገ አልኳት። እኔ ደግሞ ሰው በምን በጭንቅላት ነው በቂጡ ነው የሚያስበው? ብር ሰጥተው ሰው አጣሉን የሚል ሰው ምን አይነት ህሊና ያላችሁ ሁሉ ይህን የሚሰሩ ሰዎች! አረ ፈጣሪ እንዴ ስራቸውን አስጣቸው። ከዛ አይ ገደል ግቡ።